ከቻቹቼ ከጀርባ የምታዩት ግርግር እንግዲህ የመኪና ሰንደይ ማርኬት ነው። እዚህ ያገለገሉ መኪናዎችን የምትገዙባቸው እንዲሁም ደግሞ የምትሸጡበት ቦታ ነው። ይሄ ነገር ደግሞ ለእናንተም ለእኔም አዲስ ነገር ነው። ስለዚህ ውስጥ ገብቼ ያለውን መረጃ የምጠይቅ ይሆናል። መኪና ለመግዛት ሆነ ለመሸጥ ያሰባችሁ ተመልካቾቼ የቪዲዮ ይጠቅማችኋል ብዬ አስባለሁ። እስከ መጨረሻው ድረስ ተከታተሉ። ታዲያስ ሰላም እንትለን በቅድሚያ እንግዲህ ዛሬ የተገኛችሁት ሰንደይ ማርኬት ግቢያችን ላይ ነው። በጣም አሪፍ ናታል። እኛም እንግዲህ ወደዚህ የመጣ ነው ያገለገሉ መኪኖች በተመጣጣኝ ዋጋ እንደምትሸጡ እንዲሁም ደግሞ ሰዎች የራሳቸውን መኪና ቢሸጡ እዚህ እናንተ ጋር መጥተው መኪናቸውን መሸጥ እንደሚችሉ ሰምቼ ነው ና ስ ስለ ገበያችሁ ውስጥ የአንዳንድ ነገሮችን በላይ። እሺ፣ መልካም እንግዲህ ዛሬ እንግዲህ የመጣችሁት ወይ ደግሞ የተገኛችሁት በሰንደይ ማርኬት ግቢያችን ነው። በተለይ ለየት አድርገን ደግሞ እሁድ ላይ የገለገሉ መኪኖችን አንድ ቦታ ሰብሰብ አድርገን ለመሸጥ እየሞከር እንገኛለን፣ ማለት ነው። ከአነስተኛ የገለገሉ መኪኖች እስከ ትላልቅ መኪኖች የተለያዩ መኪኖችን አንድ ላይ ሰብሰብ አድርገን በባንክም በካሽም አማራጭ አንድ ቦታ ላይ የምታገኙበት ቦታ ላይ ናችሁ። እንግዲህ ያላችሁት አብራችሁን መቆየት ኛ እንግዲህ ከዚህ ወ በጣም ደስ ይለኛል። ና እንግዲህ ግቢያችሁ ውስጥ ብዙ መኪኖችም ሰዎችም ይታዩኛል። ስለዚህ የተሻለ ይዞታ አለው ከምትለው መኪና እንጀምር። ና እስኪ ሌሎችንም ታሳየኛለህ። እሺ እንግዲህ የተሻለ ይዞታ ማለት አሁን ሰው ብዙ ጊዜ የሚፈልጉት ለራይድ መንቀሳቀሻ በመካከለኛ ገቢ የሚገዙት መኪኖች ናቸው። ያሪስ፣ ኮምፓክቶች፣ ቪትሶች፣ ኮሮላዎች፣ ዲዛይኖች ሲፍቶችም አሉ። እንግዲህ ለስራ የሚሆኑ መንቀሳቀሻ ሞር ሰው የሚፈልገው ማለት ነው። መካከለኛ ገቢ ያለው ሰው በብዛት የሚጠይቁ መኪኖች ናቸው እነሱ። እንግዲህ ዞር ዞር ብለን በጥቂቱ ማየት እንችላለን። እሺ። እሺ፣ ስለዚህ እኔን ጀምር ወይስ ከቪትስ ልጀምርሻ ነ እሺ። ለምሳሌ እዚጋ እንደምትመለከችው ቪትስ አለ ከ2001 እስከ 2004 ሞዴሎች የተለያዩ ቪትስ አለ። ለምሳሌ ለራይድ አገልግሎት፣ ለመንቀሳቀሻ አገልግሎት የሚፈልጉ ሰዎች በዚህ መልኩ በአንድ መስመር የተደረደሩ ቪትሶችን ማየት ይችላሉ ማለት ነው። በጣም አሪፍ። እስቲ ከዚህ ችኛዋን ጀምርና፣ ስለዚህ ችኛዋ ቪትስ ንገረኝ። እንግዲህ ለምሳሌ ያክል ይህን ቪትስ ብናይ ሁለት ሺህ ሁለት ሞዴል ነው አመተ ምረቱ ማለት ነው። ቪትስ ማኖ ትራንስሚሽን ነው። እንዳጋጣሚ የሆነ ምናምን ነው። እዚህ ጋር አውቶማቲክ አለ፣ እዚያም ጋር አውቶማቲክ አለ። ይሄ በማኑዋል ትራንስሚሽን ነው። ሙሉ ዋጋው 1.4 ይባላል። 600 ሺህ ብር ደግሞ የባንክ ብድር አማራጭ አለው ማለት ነው። ይህ ከ3 አመት እስከ 5 አመት የባንክ ብድር ኦፕሽን አላቸው ሁሉም መኪና ላይ ማለት ነው። ከ3 እስከ አምስት አመት የባንክ ብድር አማራጭ አለው። ያ ማለት ይህ መኪና ለመግዛት መጀመሪያ ካሽ ክፍያ የሚያስፈልገው 800 ሺህ ብር ብቻ ነው ማለት ነው። በጣም አሪፍ ሞተር ቀይሯል አሁን ይሄ መኪና አሁን ይሄ መኪና እንዳጋጣሚ ተፈትሾ ስለነበር እዚህ ጋር ተለጥፏል የተፈትሽበት እንደምታይ ሀብታሙ ሀይሌ የሚል አታይም እዚህ ጋር የተለጠፈበት ሰው ሀብታሙ ጋር ባሪ ሄዶ ተፈትሿል ይሄ መኪና ወጪ ወጥቶበታል እንደምታዩ ደግሞ እዚህ ጋር ኢንጂን ላይ ሞተር እዚህ ጋር ኢንጂን ላይ 70% አፈታ ከፈታ ፈቷል ተብሎ ይጽፍበታል እሱ ራሱ እያለ እንደዚህ መሰረታዊ ነገሮችን እንደ ዝርዝር ይሄ መኪና ከዚህ በኋላ ወይ ደግሞ ሂስትሪም እስካሁን ድረስ እንደዚህ እንደዚህ እንደዚህ ወጪ አለበት። ከዚህ በኋላ ይሄ መኪና ስትረከቢ ስገጁ ይሄ ወጪ ይጠበቅብሻል ማለት ነው። ስለዚህ ሰው ይሄ ነገር አንጻጽሮ እዚሁ ላይ ይቀመጠላቸዋል ማለት ነው። አዎ፣ የተፈተሹት ሂስትሪ ያላቸው ከስተመር አስፈተሽ ሊሆን ይችላል፣ እኛም ስንገዛ ምናስፈተሻቸው ሊሆን ይችላል። በተለያዩ ልዩ ልዩ ኬዞች ሊፈተሹ ስለሚችል ይለጠፍበታል። ልክ ለጠፋን ኢንፎርም እናደርጋለን ከስተመሪያ ማለት ነው። ስለዚህ እቺ መኪና ሞተሩ አልተቀየረም። ቀለምስ መሰረታዊ ነገር ያው መኪና ላይ ሻንሲ ምናምን ነው። በገንዘብሽ የምታስተካክዩ ነገር አለ፣ በገንዘብ የማታስተካክዩ ነገር አለ። እዚህ ጋር ግን ምንድን ነው አርቲስት፣ ይሄ መኪና ያገለገለ መኪና ስለሆነ ያገለገለ መኪና ላይ አንዳንድ የሚጠበቁ ነገሮች አሉ። ለምሳሌ ያክል ልክ እንደዚህ ሞተር ላይ ትንፋሽ ካለው ሞተር ለማደስ ብሎ የሚያስቀምጠው ሂሳብ አለ ማለት ነው። ስለዚህ አሁን ለምሳሌ ያክል ይሄ ሞተር ስላልፈታ እንደዚህ መሰረታዊ ነገሩ ጥሩ ነው ማለት ነው። ሻንሲ ካለው ሻንሲ ደግሞ የመኪናውን ቦዲ ስለሚሸከም እሱ እንደ አንድ መሰረታዊ ነገርን ልናየው እንችላለን ማለት፣ በጣም አሪፍ ነው ናታን። ስለዚህ የዚች መኪና ዋጋ አጠቃላይ ዋጋ አንድ ነጥብ አራት ነው። አንድ ነጥብ አራት ነው። ሙሉ ዋጋውን ከነጎሽ ብል ነው። በዛውም ድርድር ይኖረዋል፣ ድርድር ይኖረዋል ማለት ነው። በጣም አሪፍ ሌላስ ያሳየ እሺ እንግዲህ እንደዚህ በዚህ መልኩ ደግሞ ቪትሶችን እናያለን ማለት ነው። ከዚህ ውጪ ደግሞ ለምሳሌ ዲዛይር ማየት እንችላለን። እሺ ናታን፣ እንግዲህ ፊትለፊታችን ላይፍታችን ዲዛይር መኪና ይታየኛል። ወደ ዲዛይሩ ከመምጣታችን በፊት ግን እዛ ጋር ብዙ ቪትሶችን ቅድም እያየን ነበረ እና የነሱን እስቲ የዋጋ ሬንጅ እንዲሁም ደግሞ ሞዴላቸውን ጠቅለል ያለ ነገር ነገር ብዙ ጊዜ ከ2000 ወይም ከ1999 ጀምሮ እስከ 2005 ማኖርን ጨምሮ ማለት ነው እናገኛቸዋለን። በአውቶማቲክ ደግሞ እስከ 2004 ድረስ እናገኛቸዋለን ማለት ነው። ሁሉንም መኪናዎች በአውቶማቲክ እና በማኖር ትራንስሚሽን እናገኛቸዋለን። እነዚህ የተለያዩ መኪናዎች ዋጋቸውን በተመለከተ ከ950 ሺህ ብር ጀምሮ እስከ 1 ሚሊዮን 750 ሺህ ብር ድረስ እናገኛቸዋለን ማለት ነው። እስከ 2004። ይህ ማለት ደግሞ ይዞታና ሞዴልንም ጨምሮ በእሱ ዙሪያ ነው ያው የዋጋው ልዩነት የሚመጣው ማለት ነው። ይህን ይመስላል። በተመጣጣኝ ዋጋ ቤተሰቦች አሏችሁ ማለት ነው። እሺ አሁን ደግሞ ስለዚች ዲዛይር ንገረኝ። እሺ ሌላው እንግዲህ ይህ ስዙኪ ዲዛይር እንደምታየው ለገበያ የወጣ ነው። ሙሉ ዋጋው ሁለት ሚሊዮን ዘጠኝ መቶ ሃምሳ ሺህ ብር ይባላል። ሰሞኑን ትንሽ ያገለገሉ መኪኖች በተለይ የነዳጅ መኪኖች የዋጋ ጭማሪ አሳይተዋል ማለት ነው። ስለዚህ ሁለት ሚሊዮን ዘጠኝ መቶ ሃምሳ ሺህ ብር ይባላል። የባንክ ብድር አማራጭ አለው እስከ ከአንድ ሜን እስከ አንድ ሁለት ኦፕሽን ይኖረዋል ማለት ነው። ከሶስት አመት እስከ አምስት አመት ማለት ነው። ይህ መኪና እነዚህ መኪና ደግሞ ያው ኪሎ ሜትር እያዩ ብዙ ጊዜ ኪሎ ሜትር አቋም ግሪልድ፣ መሰረታዊ ነገር አንዳንድ ኪሎ ሜትር አሁን ይሄ ተነድቷል። ይሄ እንግዲህ ኪሎ ሜትር የተነዳው ወደ ስንት መሰለሽ? ወደ ሀያ አምስት ሺህ ኪሎ ሜትር ተነድቷል። ስለዚህ ግን ምንድነው እነዚህ መኪኖች ጋር መሰረታዊ ነገር እንዳልኩሽ ቅድም አት ሊስት ግሪል ብዙ ጊዜ ይነሳል። ይህ መኪና እንዳጋጣሚ ግሪል የለውም። ግሪል ካለው በብሬከርም ችግር ከፊት ለፊትም ግጭት ካለው ግሪል ሊኖራቸው ይችላል ብዙ ጊዜ እና ያው እንደ መሰረታዊ ነገሮች ያው ገዢዎች ይጠቅሷቸዋል ማለት ነው። እሺ አሁን ደግሞ ሱዙኪ ስፕሪሶ እናያለን ማለት ነው። ምንድ ነው ብዙ ጊዜ እነዚህ መኪ ለራይድ ሰው ይፈልጋቸዋል ሰው ይፈልጋቸዋል። ምክንያቱም ደግሞ ምንድነው አንደኛ ማትራስ ትራንስሚሽን ነው ፊል ኢኮኖሚን በጣም አሪፍ ነው። ሚኒሙም ከ15 እስከ 20 ድረስ መጓዝ ይቻላል። ስለሆነ ከዛም በተለያየ ምንድን ነው በአሪፍ ዋጋ ለቪትስ በቀረበ ዋጋ እነዚህ መኪኖች መውሰድ ይችላሉ ማለት ነው። ይሄ የዚህ መኪና ዋጋ ለምሳሌ ከ18 ከ50 እስከ 2 ሚሊዮን 100 ሺህ ብር ገበያ ላይ እናገኛቸዋለን። በባንክ ሆነ ደግሞ 800 ሺህ ብር ካሽ ተከፍሎ ይሄ መኪና መረከብ ይቻላል ማለት ነው፣ በሶስት ዓመት እስከ አምስት ዓመት ባለው ነገር ላይ። ስለዚህ ይሄ መኪና ገና እየተረከብ ነው ነው ይለጠፋል አዲስ የሚገቡ መኪኖች ከስተመር መሸጥ የሚፈልጓቸው መኪና ሲሆን ልክ እንደ ቅድሙ ይለጠፍበትና እኛም ተረክበን ለቀጥታ ለገዢ እናቀርባቸዋለን ማለት ነው። ተፈትሾ ምናምን ማለት ነው። ገዢ ደግሞ የፈለገበት ቦታ አስፈትሾ ራሱን ኮንፊርም አድርጎ መግዛት ይችላል ማለት ነው። እሺ፣ ሌላ ደግሞ በተጨማሪ ደግሞ እንግዲህ እዚህ ጋር ደግሞ የምናገኛቸው መኪኖች የአሪስ ኮምፓክቶች ናቸው። እነዚህ መኪኖች ከ2005 እስከ 2013 ድረስ እናገኛቸዋለን ማለት ነው። እኛ ግቢ ዛሬ ያሉት ጨምሮ በብዛት በዚህ መንገድ እናገኛቸዋለን። እነዚህ መኪኖች ከቪስ የሚለያቸው ምንድን ነው? እነዚህ በሶስት ሲሊንደር ወይ ደግሞ በሶስት ፒስተን ነው የምናገኛቸው። ያኛው አራት ሲሊንደር እና ወይ አራት ፒስተን ነው። በኤሮፓ አላቸውን በማንዋል ሲሆን እነዚህ መኪኖች ደግሞ ሁሉንም መኪኖች በብዛት አሳይሻለሁ። ካሽ ከ650 ሺህ ብር ጀምሮ ማግኘት ይችላሉ። ካሽ ከ650 ሺህ ብር ካሽ ክፍያ ወይም ደግሞ ቅድመ ክፍያ ጀምሮ ማለት ነው። ቀሪ ክፍያ እንዳለ ቀሪ ክፍያ ሰባት እና ስምንት ወይ ደግሞ ስድስት ከሀምሳ የባንክ አማራጭ ያላቸው ሁሉም መኪኖች ላይ በጣም አሪፍ ስለዚህ ምንድነው እነዚህ መኪኖች እንዳልኩሽ ምንድነው በአውቶማቲክም በአማራ ትራንስሚሽን እናገኛቸዋለን። በዚህ ቦዲ የምናያቸው ከ2005 እስከ 2010 ያሉትን ቦዲ በዚህ ቦዲ እናያቸዋለን ማለት ነው። አሁን ይሄ ለምሳሌ 2013 ነው፣ ግን አንድ የት ናቸው ማለት ነው። ቦዲ ከ2010 በላይ ሲቀይር በዚህ መንገድ ነው ቦዲ የሚቀይር እዛም ጋር አንድ አለ በሲልቫር ማለት ነው። እነዚህ መኪኖች ለባንክ አማራጭ አሪፍ ናቸው፣ ምክንያቱም ሞዴላቸው ከፍ ስላለ ባንክ ተጨምሮ ስለሚያዘባቸው ሰው በትንሽ ካሽ ክፍያ ቀረብ ያለ መያዝ ይቻላል። እና ይህን ይመስላል። በተጨማሪ እንዳልኩች ደግሞ እነዚህ በዚህ መንገድ የተፈተሹ መኪና ሂስትሪ ካለባቸው እንደዚሁ ይለጠፋል ማለት ነው። እሺ፣ ስፔሲፊክሊ ልጠይቅህ እና አሁን ለምሳሌ የዚቹ ዋጋ ስንት ነው? አሁን ለምሳሌ የዚህ ይሄ መኪና ሁለት ሺህ አስር ሞዴል ነው። 2010 ሞዴል ነው። እንደምታዩ ከ950 ሺህ ብር ነው። ባንክ ደግሞ 700 ሺህ ብር የባንክ ብድር አማራጭ አለው። ሙሉ ዋጋ 1 ሚሊዮን 650 ሺህ ብር ይባላል። እንደምታዩ የመኪናው ሂስትሪን እንደገጣሚ ተፈትሾ ስለነበረ እዚህጋ ተለጥፈዋል ማለት ነው። እያንዳንዱ ነገር እዚሁን ለምሳሌ እዚህጋ ከታየሽ ሞተር ተብሎ ሰባ ፐርሰንት ይላል። ይሄ ፈቷል። ስለዚህ ፈቶ ግን ሰባ ፐርሰንት አሪፍ ነው። ከዛ ውጭ ምንድን ነው የአውቶማቲክ ካምቢዮ ላይ ኦይል ሊኬጅ ብሎ ጽፎበታል። አሞዝራተር አራቱንም የፍሮንት ሰስፔንሽን 24 ሺ ብር ወጪ ብሎ ጽፎበታል። ቦዲ ሪፔንት አለው ቅብ የተወሰነ ቅብሊ ነው። ከላይ ቅብ የለውም ከስር ፓሮርትም ጨምሮ ቦዲ ኤንድ ፔንት ይባላል። ከዛ ውጭ ደግሞ የፊትና የኋላ እግር ሰስፔንሽን ድምፅ አለው። እሱን ሰርቪስ ሲደረግ ብሎ እስከ ሰባት ሺህ ብር አውጥቷል። መይስ ካስበላለም ጨምሮ ማለት ነው። ስለዚህ ምንድነው ስለ እነዚህ መኪና ዝርዝር ከተፈተሸ ስትሪን ሞር እኛ ፋይል አርገን ዶክመንት አርገን ለካስተመር በቀላሉ መንገድ ሰው ከማስፈተሽ በፊት ኢንፎርምድ ይሆናል ማለት ነው። በጣም አሪፍ ነው። እሺ እንግዲህ አሁን ደግሞ ወደ የስራ መኪኖች እንገባለን ማለት ነው። እንደምታዩ ቢፎር ዲ ሃይሉክስ በደብል ጋቢና ነው የምናገኘው። ይህ መኪና በካሽም በባንክ ማማራጭ ቀርቧል። 2010 ሞዴል ነው። አሪፍ አቋም ላይ ያለ መኪና ነው። እንደዚህ ደግሞ አዲስ ነው የሚመስለው አሁን አዎ፣ ቀረብ ያለ ሞዴል ናቸው። መኪናው አልተጎዳም። ስለዚህ ይህን መኪና በአራት ሚሊዮን አምስት መቶ ሺህ ብር ሙሉ ክፍያ ማግኘት ይቻላል። ከባንክ ብድር አማራጭ ጋር ማለት ነው። እስከ 1 ሚሊዮን 500 ሺህ ብር የባንክ ብድር አማራጭ አለው ይሄ መኪና ማለት ነው። ሞተር አልፈታም፣ አላደሰም ስለ መኪና ኢስትሪ ስለማቅ ምንም ንክ የለውም ስለዚህ ምንድነው የተለያዩ መኪኖቻቸው እንደዚህ አምጥቶ መሸጥ የሚፈልግ ሰው ደግሞ ሲኖር እንደዚሁ ውጭ ያተረክበል እንደዚህ አስቀምጠን እንሸጣለን ማለት ነው። ስለዚህ ከቤት መኪና እስከ ስራ መኪና እዛ ጋር ደግሞ እንደምታየው ዲፎርዲቫንም አለን በቫን በዲፎሪ በቫን በህዝብም አለ በቫንም አለ። የተለያዩ መኪኖችን በየሳምንቱ እያስገባ ለከስተመር ወይ ደግሞ ለደንበኞቻችን ያቀርባለን ማለት ነው። እሺ እንግዲህ አሁን ደግሞ በአትሊስት በ500 ሺህ ብር ካሽ በባንክም አማራጭ ወይ ደግሞ በሙሉ 900 ሺህ ብር ካሽ ክፍያ ይህ መኪና መውሰድ ይቻላል። ሱዚኪ ነው ካየናቸው በጣም ተመጣጣኝ። ይሄኛው ደግሞ አነስ ያለ አትሊስት ለእግራቸው መንቀሳቀሻ የሚፈልግ ሰው 500 ሺህ ብር ካሽ ላለው ሰው አትሊስት 500 ሺህ ብር ካሽ ከፍሎ ቀይ ደግሞ 400 ሺህ ብር የባንክ ብድር አማራጭ ጋር አራት መቶ ሺህ ብሩ እንደ ቅድም እንዳየናቸው ከሶስት እስከ አምስት ዓመት የባንክ ብድር አማራጭ ጋር ሙሉ አጠቃላይ ዋጋ ደግሞ ዘጠኝ መቶ ሺህ ብር ነው። ይህ መኪና ደግሞ እንደዚሁ በትንሽ ዋጋ ለመንቀሳቀስ የሚፈልጉ ሰዎች ካሉት ካሉ ይህን መኪና መምረጥ ይችላሉ። ተጨማሪ ደግሞ ወደ ውስጥ ገብተን ደግሞ አንዳንድ መኪኖች አሳይሻለሁ በጣም አሪፍ። እሺ እንግዲህ መኪኖቻችንን ደግሞ ምንድን ነው በዚህ መንገድ ነው የምንረከባቸው። ልክ አሁን እየገቡ የምታያቸው ተፈቅዶላቸው ነው የሚሸጡ መኪኖች ብቻ ሲሆኑ ያው በዚህ መንገድ እየገቡ ነው ማለት ነው። እነዚህ ደግሞ ገብተው ስለዚህ እነዚህ የሚሸጡ መኪኖች እናንተ ሻጮች አዎ ሻጮች፣ ቀጥታ መጥተው ለኛ ለማስረከብ በዚህ መንገድ ነው ይገባሉ፣ ውስጥ ይቀመጣል፣ ዶክመንት አለ እንድረከባቸዋለን። መሸጥ የሚፈልጉትን ዋጋ ጋር ይነግሩና፣ ከነገሩን በኋላ ደግሞ ይኸው በዚህ መንገድ እንደምት በዚህ መንገድ ይረከባቸዋል መኪናዎችን ማለት ነው። ስለዚህ እናንተ ቼክ አድርጋችሁ ምን ብላችሁ፣ አዎ ለምሳሌ ያክል አሁን የዚህ ቢት ለምሳሌ ዋጋ አንድ ሚሊዮን አምስት መቶ ሺህ ብር ከሆነ ቀጥታ ይኸው ባለቤቱ በዚህ መንገድ ይገባል ከዛ መኪኖች ይስተካከላሉ ዋጋውን ይጻፋል ወዲያው ይለጠፍበታል ማለት ነው። በዚህ መንገድ መኪኖቻችን ደግሞ እንረከባለን። እስካሁን እንግዲህ የተለያዩ መኪኖች እያየን ነው። እዚህ ጋር ደግሞ አሁን ኮሮላ በ850 ይታየኛል እና ስቲ ስለ ኮሮላዎቹ ነገር ይጠቅላል አርገ እሺ፣ ይህ መኪና እንግዲህ 850 ብር የካሽ ክፍያ ያለው ቃሪ ባንክም አለበት። 850 ብር የባንክ ብድር አማራጭ አለው። ሙሉ ዋጋ ከሰባት ነው። በጣም ተበጣጣኝ ዋጋ ነው። ሁለት ሶስት ሞዴል ነው። በስምንቱ ሀምሳ ሺህ ብር ደግሞ ኮሮላ ካሽ ከፍሎ መያዝ የሚችል ወይ ደግሞ የሚፈልግ ሰው እንደዚህ ኮሩላ መውዛት ይችላሉ፣ ማለት እንደ አማራጭ ከዛ አለ። እዛ አሽገረም ስላሉ የተለያዩ መኪኖች አሉ። ኮሩላ እንደ አማራጭ በተጨማሪ እነዚህ የያሪስ ቤልቶችንም እዚህ ጋር እናገኛቸዋለን። በቦዲ ከያሪስ ኮምፓቶቹ ጋር የሚለያዩት እነዚህ ናቸው። ሶስት ፒስተን ናቸው፣ ሶስት ሲሊንደር እንደምታያቸው። ደግሞ እነዚህ መኪኖች ከስምንቱ ሀምሳ ሺህ ብር ጀምሮ እስከ 1250 ብር ካሽ ክፍያ፣ ቀሪ 800 ብር ባንክ እየተመቻቸላቸው እነዚህ መኪኖች ይህንን ይህንን ያኛውንም ጨምሮ ማግኘት ይችላል ማለት ነው። አዎ፣ የተለያየ ነው። አዎ ከ2006 ጀምሮ እስከ 2010 ሞዴሎች አሉ ማለት ነው። አንድ ቦታ ላይ በጣም አሪፍ። ይዞታቸውስ እንዴት ነው? ይዞታቸው ብዙዎቹ አሪፍ ናቸው በጣም ብዙዎቹ። ማለት አሁን ላስት ዊክ፣ ያለፈው ሳምንት ወደ አስራ አምስት መኪና በያሪስ ቤልታ ነበረ። ከዛ ውስጥ አሁን አምስት መኪና ነው የቀረው፣ አስሩ ተሽጠዋል ማለት ነው። ላስት ዊክ አስሩ ተሽጠዋል ማለት ነው። ሰው ምንድን ነው ከባንክና ካሹን ስለሚፈልገው ባንክና ካሽ እያደረገ የፈለገበት ቦታ ሄዶ አስፈትሾ መኪና መዛት ይችላል ማለት ነው። በጣም አሪፍ እሺ ደግሞ እዛ ጋ ያሉት መኪኖች ደግሞ አንዳንድ ለስራ የሚሆኑ መኪኖች ታሳያቸው። እሺ እዚህ ጋር ደግሞ እንደምታየው ስድስት መቶ ሃምሳ ሺ ብር ካሽ ክፍያ ተከፍሎ የመኪና ባለቤት የሚሆንበት ነው። ምንድን ነው እንግዲህ ይሄ መኪና ተወዝ ነው፣ ዘጠና ስምንት ሞዴል ነው፣ በማናዊ ትራንስሚሽን ነው የምናገኘው። እንደምታየ ሙሉ ካሽ ክፍያ ስድስት መቶ ሃምሳ ሺ ብር ነው። እዛም ጋር ቮልስዋገን አለ። ሁለት ሺ ሁለት ሞዴል ነው፣ ስምንት ሺ ብር ሙሉ ክፍያው ነው። በተጨማሪም ደግሞ እዚጋ እንደምታይ ፔጆ ሁለት ሺህ ሁለት ሞዴል በመሆናት ትራንዛክሽን የምናገኘው ምንድን ነው፣ በባንክም በካሽ መሆን ይችላል። ካሽ ደግሞ ስንት ተከፍሎ የሚወሰድ ይችላል? 300000 ብር የካሽ ክፍያ ተከፍለው ይሄ መኪና ውሰድ ይችላል። ስለዚህ አትሊስት አንዳንድ ሰዎች ለመንቀሳቀሻ የሚፈልጉ ሰዎች እነዚህ መኪና ገዝተው ለመንቀሳቀሻ መጠቀም ይችላሉ ማለት ነው፣ ከ300000 ብር የካሽ ክፍያ ጀምሮ ማለት ነው። 300000 ብር ካሽ፣ 400000 ብር ባንክ። ሙሉ ዋጋው ይሄ 700000 ብር ነው፣ ግን ሞዴሉ ከፍ ያለ ስለሆነ በባንክ አማራጭ ቀርቧል። በተጨማሪም ደግሞ ምንድነው የባንክ ብድር ያለበት ሚስቲዎች ላንሰር ነው እንግዲህ። ይሄ በተጨማሪም ደግሞ እዚህ ጋር እንደምናየው ካንጎ አለ። ይህ ስራ መኪና ነው እንደምታዩ፣ ይህ ካንጎ ሁለት ሺህ አራት ሞዴል ነው። በተጨማሪም ደግሞ በማኑ ትራንስፕሽን እናገኘዋለን። ያው እንደምታዩ የተለጠፈበትም ያስታውቃል ማለት ነው። ይህ ካንጎ አራት መቶ ሃምሳ ሺህ ብር ካሽ ተከፍሎ 450 ብር ደግሞ ማን 400 ብር ባንክ መመቻቸት ይችላል። ሙሉ ዋጋው 850 ብር ይባላል። ይህ መኪና እንደገና ተፈትሾ ስለነበረ የተፈተሽበት ወርቀትም አለ። ከኋላ በቫን እናገኘዋለን። አንዳንድ እቃዎችን ጭኖ ለመጠቀም ለሚፈልግ ሰው ደግሞ በዚህ መንገድ ለንግድም ሆነ መኪናው ለንግድም ለመንቀሳቀሻ የሚፈልግ ሰው በ450 ብር ካሽ ከፍሎ የመኪና ባለቤት መሆን ይችላል። በዚህ መንገድ ማለት ነው። እሺ እዚህ ጋር ደግሞ በጣም የቆየች ሞዴል ይታየኛል። እንግዲህ የ1989 ነው፣ እንግዲህ እንደምታየ 1989 ሞዴል ሃችባክ ነው። እንደምታዩ ይህ መኪና ሙሉዋ ጋር መሳ ሺህ ብር ይባላል። ከድርድር ጋር ተደራዱ ለማንደሳ 350 ሊገዛ ይችላል፣ ሺህ ብር የሚገዛ ይችላል፣ አስቀንሶ መግዛት ይችላል። ይህ ሞዴሉ ወይም ደግሞ ይሮ ስንት ነው? 1989 ሞዴል ነው። ይዞታውስ እንዴት ነው? ይዞታው እንግዲህ እንደ ምረቱ ነው፣ እንደ ምረቱ ነው። አንድ ሰው አትሊስት በ1989 የነበረ መኪና የሆን ነገሮችን አስቦ ነው የሚገዛው ሞዴሉ የቆየ ነው ስለዚህ አትሊስት የሆን ነገሮችን አስተካክሎ መውሰድ ይችላል ማለት መኪናው ይነዳል ተነርቶ ነው የገባው በተጨማሪ ምንድነው እዚህ ጋር እንደምታያቸው ከዚህ በኋላ ያሉት መኪኖች ከዚህ ይህን ጨምሮ በዚህ ጋር የምታያቸው መኪኖች ከሁለት ሺ በታች የወረዱ ናቸው ማለት ነው ስለዚህ አንዳንድ ሰው የወረዱ ናቸው ስለዚህ መጥተው በዚህ መንገድ እንደዚህ አንድ ቦታ አይተው መግዛት ይችላል ማለት ነው ዳማስም አለ ኦልድ ፒካፕም እዛ ጋር አለ የተለያዩ መኪኖችን በዚህ መንገድ ሰብስበን ቅድም የተወሰኑ መኪኖችን ስናይ የዋጋ ድርድር ይኖራል እያልከኝ ነበረ እና የዋጋ ድርድሩ ሁሉም መኪኖች ላይ ነው። የዋጋ ድርድር ሁሉም መኪኖች ላይ ነው። ምንድነው ግን እዚህ ጋር አንዳንድ ሰው የሚለጠፍበት ዋጋ የፍተሻ ዋጋ መግቢያ ናቸው። ለምሳሌ 420 ሺህ ብር ይላል። ይሄ የተለጠፈበት 420 ሺህ ብር የፍተሻ ዋጋው ነው። ካስፈተሸው ዋጋ በኋላ መደራደር ይችላል ወይም ደግሞ ባለበት የሚጨርስ ሰው የሚጨርስ ሰው አለ። ባለበት ማለት ሳያስፈተሽ እዚህ ተደራድሮ መግዛት የሚፈልግ ሰው ከሆነ ደግሞ እዚሁ ቢሮ ገብተው ተደራድሮ መግዛት ይችላል ማለት ነው። ወጪውን አስበው ማለት ነው። ያሁን ለምሳሌ በሶስት መቶ ሺህ ብር ካሽ ክፍያ ራይድም ፈረስም ወይም ደግሞ ለተለያዩ መንቀሳቀሻዎች የምንጠቀምበት መኪና ነው። ይህ መኪና እንግዲህ ሶስት መቶ ሺህ ብር ካሽ ላለው ሰው ወይም ደግሞ ማደግ ለሚፈልግ ሰው በሶስት መቶ ሺህ ብር ካሽ የመኪና ባለቤት ሆኖ ይህ መኪና ለራይድም ለፈረስም አገልግሎት ከባንጋ ተያይዞ በሙሉ 600 ሺህ ብር ዋጋ ማትዝ ነው፣ 2001 ሞዴል ነው። እንደዚህ በርካሽ ዋጋ ደግሞ ከባንጋ ተያይዞ በጣም ተመጣጣኝ የሚባል ዋጋ ነው። አንዳንድ ሰው ደግሞ እንደዚህ በአነስ ያለው ዋጋ እንደዚህ የመኪና ማለቤት መሆን ይሻለው ማለት ነው። እንግዲህ እናንተ ጋር የተለያዩ ሞዴል የተለያዩ አይነት ያገለገሉ መኪናዎችን እስካሁን ስናይ ቆይታ አድርገናል። ስለዚህ ያገለገሉ መኪናዎችን ገዢዎች መግዛት ሲፈልጉ ማየት ያለባቸው መጠየቅ ያለባቸው ዋና ዋና ነገሮች ምንድን ናቸው? ያው እንግዲህ ቅድም እንዳል ነው ጠቅለል ለማለት ለማድረግ ያክል የፍተሻ ወረቀቶችን መጀመሪያ ቢያዩ ለእነሱ ኢንፎርም ያደርጋቸዋል። ሁለተኛ ነገር ደግሞ የመኪናውን አቋም የሚያዩበት ከአንዳንድ አንድ ንክኪዎች ውጪ ሞተርንም ሻንሲ ቻንስ የሚጨምር እንደ አገለገለ መኪና በዋነኝነት ማየት ይኖርባቸዋል። ከዛ ውጪ ደግሞ እኛም ብናስፈተሻቸው እራሳቸው መኪኖችን የተለያዩ ቦታ ወይ ደግሞ በሚፈልጉት ጋራጅ ሄዶ ማስፈተሽ ይኖርባቸዋል ማለት ነው። እሱ ምንድን ነው አንደኛ ፕሪዲክሽንም ነው፣ ሁለተኛ ያለፈም ሂስትሪ የመኪና ሂስትሪ ስለሆነ ከዚህ በኋላ መኪናው ከገዙት በኋላ ምን ያክል ወጪ ሊያስወጣቸው እንደሚችል የተለያዩ ነገሮችን ለእነሱ ቅድመ ለገንዘብ የሚጠይቃቸውን ነገሮች ማግኘት ይችላሉ ማለት ነው። ይህን ይመስላል። እሺ ናታን፣ እንግዲህ የእናንተን መኪና መሸጫ ለየት የሚያደርገው ነገር ሰዎች የነዱትን መኪና አምጥተው መሸጥም ይችላሉ፣ መግዛት ብቻም አይደለም። ስለዚህ ለመሸጥ ሲያስቡ ምን ምን ነገሮችን ነው ማሟላት ያለባቸው፣ ማሰብ ያለባቸው? እሺ እንግዲህ አንድ ገዢ ለመሸጥ ምንም ቅድመ ሁኔታ የለም ማለት ነው። ምክንያቱም ደግሞ የትኛውም ገዢ የሚፈልገውን መኪና መጥቶ አቁሞ መሸጥ ይችላል ወይ መግዛት ይችላል ማለት ነው። ስለዚህ አንድ መኪናኛ ስንረከብ መረከብ ያለ ለምሳሌ መኪና የተለያዩ ንብረቶችን ካሉት ለምሳሌ ስኳርት፣ ጎማ የተለያዩ ነገሮችን ተረክበን እሁድ በዚህ መንገድ ለሻጭ ቀጥታ የምናቀርብ ይሆናል። እሱ ከሚሰጠን ቀጥተኛ ለምሳሌ አንድ ሚሊዮን አምስት መቶ ሺህ ብር ሽጡልን ካለ አንድ ሚሊዮን አምስት መቶ ሺህ ብር ነው የመኪና ዋጋ የምንለጥፈው። ከባንክ ኦፕሽን ጋር ለሚፈልግ ሰው ደግሞ ሂሳቡ ተስተካክሎ በባንክ ኦፕሽን ወጥቶ ቀጥታ ለጥፈን እንሸጣለን ማለት ነው። ስለዚህ ሻጩ በፈለገው በፈለገው ብር ነው የሚሸጠው ማለት ነው። አዎ። ስለዚህ ሻጩ ባለው ብር እዚህ ጋር የሚለጠፉ፣ ስለዛ ነው አንድ አንድ ጊዜ ዋጋው ከፍትም ዝቅ የሚለው ከዛ አንጻር ነው ማለት ነው። እሺ ናታን እንግዲህ የኛ ተመልካቾች መኪናቸውን መሸጥ ቢፈልጉ ወይ ደግሞ እዚህ መጥተው መግዛት ቢፈልጉ እናንተ እንዴት ነው ማገልባችሁ እሺ እንግዲህ ካድራሻችን እንጀምራለን ማለት አድራሻችን አዲስ አበባ መስቀል ፍላወር ምስራቅ በደ ካምፕስ ጋር ቤት 50 ሜትር ገባ ብሎ ወይ ደግሞ ናዝራው ቴል ፊት ለፊት 50 ሜትር ገባ ብሎ ሰንደይ ማርኬት ግቢ ከተባለ በዛ ስለተለመደ ያቆና ማንንም ሰው ሁሉም ሰው ያቆናል ምንድነው ግን ከእሑድ እስከ እሑድ ሁላችንም ክፍት ነው ቢሮአችን ማለት ነው ከእሑድ ውጪ ከሰኞ እስከ ቅዳሜ እኛ ማግኘት የሚፈልግ ሰው እዚህ ቦታ ላይ ያገኛል ሶሉሽን የመኪና መሸጫ ይባ ይቻላል ማለት ነው። ከፈለጋችሁ ይደውሉን ከስር ስልክ እናስቀምጣለን ማለት ነው። ካችንም ገዥንም ሻጭንም አንድ ቦታ ከመቶ በላይ መኪናዎችን በዚህ መንኩ በአንድ ጊዜ እናስተናግዳቸዋለን ማለት ነው። ቦታ ሳይለፉ። አዎ፣ በጣም አሪፍ። እሺ፣ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እሺ፣ እንግዲህ፣ እሺ፣ እኔም አመሰግናለሁ። ተመልካቾቼ በሶሉሽን የመኪና መሸጫ የነበረን ቆይታ ይህንን ይመስል ነበር። ያገለገለ መኪና መግዛት ወይም ደግሞ መሸጥ ለምትፈልጉ ተመልካቾቼ ይህ ቪዲዮ ጥሩ መረጃ እንደሆናችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ቻው።